ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩትዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ቅዳሜ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ዛሬም በጣም የሚጠበቁ የአለም ዋንጫ የአውሮፓ ዞን የማጣሪያ ጨዋታዎች ይደረጋሉ። እነዚህን ጨዋታዎች በተመለከቱ አንዳንድ ጉዳዮችን እናነሳለን። በተለይ ደግሞ ፖርቱጋል የምታደርገውን ጨዋታ አስመልክተን ዛሬ አንዳንድ ጉዳዮችን እናነሳለን። ዛሬ ምሽት 3 ሰዓት ከ45 ሲል ነው ከአየርላንድ ሪፐብሊክ ጋር ጨዋታቸውን የሚያደርጉት ፖርቱጋሎች። ሌሎች በጣም ተጠባቂ ጨዋታዎች ያሉ የስፔን ብሔራዊ ቡድን ዛሬ ነው ጨዋታውን የሚያደርገው ከዛ በተጨማሪ ሌሎቹም እነጣሊያንም ጭምር ዛሬ መርሃ ግብራቸውን ያደርጋሉና የነሱን ጨዋታዎች በተመለከቱ የምናነሳቸውም በርከት ያሉ ጉዳዮች አሉ። እንዲሁ ደግሞ እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ ደግሞ እጅግ በርከት ያሉ ስፖርታዊ ጉዳዮች አሁንም መነሳታቸውን እየቀጠሉ ይገኛሉ። እነሱን ስፖርታዊ ጉዳዮችም እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ትቆዩ በአክብሮት ነው የምጋብዘው። ቪዲዮአችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር ስትቆዩ ስፖርታዊ ጉዳዮችን ታገኛላችሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁ ይቆዩ። ዛሬ የሚደረጉ ጨዋታዎችን በማስቀደም ነው የምንጀምረው። የዓለም ዋንጫ ማጣሪያ ጨዋታዎች አሁንም ቀጥለው እየተደረጉ እንዳለም ይታወቃል በአፍሪካ ባለፉት ሁለት ቀናት ጨዋታዎች ተደርገዋል የምድብ ዘጠነኛ ጨዋታዎች እንዲሁም ይቀጥላሉ የምድብ አስረኛ ጨዋታዎች የመጨረሻ ምድብ ጨዋታዎችም እንዲሁ ይደረጋሉ በዚህ ሳምንት ከአፍሪካ ውጭ ደግሞ በአውሮፓም የዓለም ዋንጫ የማጣሪያ ጨዋታዎች በትልቁ ቀጥለው እየተደረጉ ነው የሚገኙት ዛሬም እንዲሁ በጣም ተጠባቂ የሚባሉ ጨዋታዎች ይደረጋሉ ምሽት አንድ ሰዓት ሲል ከትንሽ ደቂቃዎች በኋላ የሚጀምሩ ወሳኝ የሚባሉ ጨዋታዎች አሉ ከእነዚህ መካከል እዛውነ ፖርቱጋል ምድብ የምትገኘው ሃንጋሪ የዶሚኒክ ሶቦስ ላይ ሀገር ዛሬ ከአርሜኒያ ጋር ጨዋታዋን ታደርጋለች። ሃንጋሪ በባለፈው ጨዋታ በፖርቱጋል ሽንፈት እንደገጠማት የምናስታውሰው ጉዳይ ነው። ተጠባቂ የሚባለውን መርሃ ግብራቸውን ደግሞ ዛሬ ከአርሜኒያ ጋር እንደሚያደርጉ ይታወቃል። በጣም ተጠባቂ ጨዋታ ይሆናል ተብሎ ይታሰባል። ሃንጋሪ በምድቡ እንግዲህ ያገኘችው ነጥብ አንድ ብቻ እንደሆነ ይታወቃል። አንድ ነጥብ ብቻ ነው መሰብሰብ የቻለችው ባለፈው በፖርቱጋል ጨዋታ ሽንፈት ቀምሳለች ሳለች ሌላኛው ጨዋታን ደግሞ በአቻ ውጤት ያጠናቀቀችው ዛሬ ደግሞ ጨዋታዋን ከአርሜኒያ ጋር ታደርጋለች። አርሜኒያ በአንጻሩ በመጀመሪያው ጨዋታ በፖርቱጋል ተሸንፋለች፣ ቀጣዩን ጨዋታ ግን ማሸነፍ ችላለች እና ከዚህ ምድብ እንግዲህ ከሁለቱ ጨዋታዎች ሶስት ነጥቦችን በመያዝ ሁለተኛ ደረጃ ላይ የተቀመጠች ብሔራዊ ቡድን እንደሆነች የሚታወቅ ጉዳይ ነው። ዛሬ ተጠባቂ ጨዋታቸውን የሚያደርጉ ነው የሚሆነው። ከዚህ በፊት ሁለቱ ብሔራዊ ቡድኖች ተገናኝተው ሃንጋሪ ጨዋታውን አሸንፋ እንደነበር የምናስታውሰው ጉዳይ ነው። ሌላኛው ዛሬ የሚደረገው ጨዋታ ደግሞ እንዲሁም ኖርዌይና እስራኤል የሚያደርጉት ጨዋታ ይጠበቃል። ኖርዌይ በተለይ በዘንድሮ የዓለም ዋንጫ የማጣሪያ ጨዋታ ላይ በጣም ጥሩ የሚባል እንቅስቃሴዎችን እያደረጉ ነው። በተለይ እንግዲህ የኖርዌይ ብሔራዊ ቡድን አጥቂ የሆነው ኤርሊንግ ብሮውታላን በጣም ድንቅ የሚባል ጊዜን እያሳለፈ እንደሚገኝ ይታወቃል። ዘንድሮ ወደ ዓለም ዋንጫው ለማለፍም ትልቅ ዕድል እንዳላት እየተመለከትን ነው የምንገኘው ከምድቡ አምስት ጨዋታዎችን አድርጋ ሙሉ ሁሉንም ጨዋታዎች አሸንፋ 15 ነጥቦችን መሰብሰቧ የሚታወቀ ጉዳይ ነው። እዚህ ምድብ ላይ ሌላኛ ተፎካካሪ የሆነችው ጣሊያን ናት። አንድ ቀሪ ጨዋታ አላት። ዛሬ ጨዋታዋን ታደርጋለች። እንግዲህ በአጠቃላይ 9 ነጥቦችን ሰብስባለች። አራት ጨዋታዎችን አድርጋ አንድ ጨዋታ ተሸንፋ ማለት ነው። ሁለተኛ ደረጃ ላይ የተቀመጠችው ከመሪው ኖርዌይ የ6 ነጥብ ልዩነቶች ያሏትና በጣም ትልቅ ፉክክር የሚደረግበት ጨዋታ ይሆናል ተብሎ ይታሰባል። ይሄ ምድብ በጣም ትልቅ ፉክክሮች ይኖሩበታል ተብሎ ይታሰባል። ኖርዌይም ወደ ዓለም ዋንጫው ለማለፍ ትልቅ እንቅስቃሴዎችን ታደርጋለች ተብሎ ነው የሚጠበቀው። ዛሬ ደግሞ ከእስራኤል ጋር ነው ጨዋታውን የምታደርገው። እስራኤልም ቢሆን ባለፈው ከጣሊያን ጋር ባደረገችው ጨዋታም ትልቅ ፉክክርን ተመልክተን ነበር። ሌላኛው ቡልጌሪያና ቱርክ የሚያደርጉት ጨዋታም ዛሬ ምሽት ሶስት ሰዓት ከ45 ተሴል የሚደረግ ጨዋታ ነው። ጣሊያን ከኢስቶኒያ ጋር ነው ዛሬ ጨዋታን የምታደርገው። ሰርቢያና አልቤኒያ ጨዋታቸውን ያደርጋሉ። እንዲሁ ስፔንና ጆርጂያ የሚያደርጉት ጨዋታም ትልቅ ፉክክር ይኖረዋል ተብሎ ይታሰባል። በእርግጥ ጆርጂያ በእግር ኳስ ደረጃ አነስ ያለ ነገር ቢኖራትም ነገር ግን እነ ከቪቻ ክቫራስኬሊያን የመሳሰሉ እነ ጆርጅ መማርዳ ሼቪል የመሰሉ በጣም ወሳኝ ተጫዋቾች ያሏቸው በምድቡም ሁለተኛ ደረጃ ላይ ነው የተቀመጡት። አንዱን ጨዋታ ተሸንፈው አንዱን ጨዋታ በማሸነፍ በሶስት ነጥቦች ሁለተኛ ደረጃ ላይ ተቀምጣለች። ዛሬ ደግሞ ከሊግ ከምድቡ መሪ ከስፔን ጋር የምታደርገው ጨዋታ በትልቅ ፉክክር የሚደረግ መርሃ ግብረ እንደሆነ የሚታወቀ ጉዳይ ነው። ዛሬ ጨዋታቸውን ያደርጋሉ። ስፔን እና ጆርጂያ ነው ጨዋታቸውን የሚያደርጉት። ሌላኛው ፖርቱጋል እና አየርላንድ የሚያደርጉት መርሃ ግብር ዛሬ ከሚጠበቁት መርሃ ግብሮች መካከል አንደኛው ነው። ምሽት 3 ሰዓት ከአርባ አምስት ሲል ነው ፖርቱጋል ዛሬ በማጣሪያው ከሪፐብሊክ ኦፍ አየርላንድ ጋር ጨዋታዋን የምታደርገው። ምድብ ስድስትን በስድስት ነጥቦች እየመራች የምትገኘው ፖርቱጋል ለዓለም ዋንጫው ቀድማ ማለፏን ለማረጋገጥ በምታደርገው ጨዋታ አንድ ነጥብ ካላት ሪፐብሊክ ኦፍ አየርላንድ ትልቅ ፈተና ይጠብቃታል ተብሎ ይታሰባል። በፖርቱጋል ሆዜ አልቫላዴ የሚደረገው ጨዋታ ምሽት 3 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። በዚሁ ምድብ ሃንጋሪና አርሜኒያ ምሽት አንድ ሰዓት ላይ ጨዋታቸውን ያደርጋሉ። በሌሎች ጨዋታዎች ደግሞ በጣም ተጠባቂ የሚባሉ መርሀ ግብሮች እንዳሉ ቀደም ብለን ገልጸንላችኋል። ነገር ግን ፖርቱጋል በሆዜ አልቫላዴ የምታደረገው ጨዋታ ዛሬ ምሽት 3 ሰዓት ከ45 ሲል የሚጠበቅ መርሀ ግብር እንደሆነ ነው ዘገባዎቹ የሚያሳዩት። ዛሬ በአውሮፓ የዓለም ዋንጫ የማጣሪያ ጨዋታዎች ደግሞ እነዚህን ነው የሚመስሉት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳም፣ የክለብ እግር ኳስን እንመልከት። ግሌዘሮች ምናልባት ማንቸስተር ዩናይትድን ሊሸጡት እንደሚችሉ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። የማንቸስተር ዩናይትድ ከፍተኛ ድርሻ ባለቤት የሆኑት የግሌዘር ቤተሰቦች ማንቸስተር ዩናይትድን ሊሸጡ እንደሚችሉ ይፋ ተደርጓል። የግሌዘር ቤተሰቦች የተሻለ ገንዘብ ለማግኘት ከ2027 በፊት ማንቸስተር ዩናይትድን ለመሸጥ ሊያስቡ እንደሚችሉ የሚያሳዩ መረጃዎች በትልቁ እየወጡ ይገኛሉ። የግሌዘር ቤተሰቦች ከሰር ጂም ራትክሊፍ ጋር ባላቸው ስምምነት መሰረትም ከ2027 በኋላ ከሸጡ የተሻለ ገንዘብ ማግኘትም አይችሉም እየተባለ ነው የሚገኘው ከየካቲት 2027 በኋላ ክለቡ ባለበት እዳና በሚኖረው የማርኬት ለውጥ ምክንያት የሚያገኙትን ገንዘብ ይቀንሰዋል ተብሎ እንደሚታሰብ ነው መረጃዎች የወጡትና፣ ከዛ በፊት ለመሸጥ ሀሳቡ ሊኖራቸው እንደሚችል እየተነገረ ነው። እንግዲህ ማንቸስተር ዩናይትድ ሊሸጥ ነው ተብሎ እንግዲህ የሚታሰብ ከሆነ ማን ሊገዛው ነው የሚለው ጉዳይ ደግሞ በትልቁ የሚነሳ ነው። ምክንያቱም ከዚህ በፊት ሼህ ጃሲም ቢን ሐመድ አልታኽኒ ይህንን ክእለብ ለመግዛት ከሰር ጂም ራት ክሊፍ ጋር በጣም በትልቁ ፉክክር እንደነበራቸው የሚታወስ ጉዳይ ነው። ማንቸስተር ዩናይትድን ይገዛሉ ተብለው ከሚጠበቁት መካከል ኳታራዊው ሼህ ጃሲም ቢን ሐመድ አልታህኒ አሁንም ስማቸው በዚህ ዝርዝር ውስጥ እንደሚገኝ ነው መረጃዎች በትልቁ እያሳዩ የሚገኙት ማንቸስተር ዩናይትድን ለመግዛትም ትልቅ ፍላጎት እንዳላቸው፣ እንዲሁም የማንቸስተር ዩናይትድም ቀንደኛ ደጋፊ እንደሆኑ ጭምር ከዚህ በፊት ሲገለጽ እንደነበር እናስታውሳለን። ከዚህ በፊትም ግሌዘሮች ማንቸስተር ዩናይትድን ምናልባት ሊሸጡ ይችላሉ በሚል ግምት ከሰር ጂም ራትክሊፍ ጋር ትልቅ ፉክክርን አድርገው ነበር። ያኔ ሰር ጂም ራትክሊፍ የተወሰነውን ድርሻ ማሸነፍ ችለዋል ወይም መግዛት ችለዋል። ነገር ግን ሄጃሲም ቢን ሐመድ አልታኒ ሙሉን የማንቸስተር ድርሻን ነበር መጠቅለል የሚፈልጉት። በተጨማሪም የዩናይትድ አረብ ኤምሬትሱ እንዲሁ ደግሞ የሳዑድ አረቢያ ኢንቨስተሮችም ለመግዛት ይንቀሳቀሳሉ ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት በተለይ ከማንቸስተር ዩናይትድ ሽያጭና ከገዢና ከሻጮቹ ጋር በተያያዘ የተለያዩ መረጃዎችን እያወጣ የሚገኘው ዘ አትሌቲክ የተባለው የመረጃ ምንጭ እንደሆነ ነው መረጃዎች የጠቆሙት። የማንቸስተር ዩናይትድ እና የሩበን አሞሪም የዘንድሮ የውድድር ዓመት በተለይ ከፕሪምየር ሊግ ክለቦች ጋር ያላቸው ንጽጽር ጉዳይ እንመልከት። ምክንያቱም ማንቸስተር ዩናይትድ በተደጋጋሚ ይነሳል ዘንድሮ በጣም ጥሩ ኤክስጂ ያገኘው ክለብ እንደሆነ ይታወቃል። በርከት ያሉ የጎል እድሎችን የሚፈጥር አይነት ቡድን ነው። ጎሎችን ማስቆጠር አልቻለም እንጂ የጎል እድሎችን በመፍጠርና ጎል መሆን የነበረባቸው ነገሮችን ስንመለከት ማንቸስተር ዩናይትድ የተሻለው ቡድን እንደነበር በርካቶች ያነሳሉ። እና ይሄ ጉዳይ እንዴት ነው የሚሉ ጉዳዮችን እናንሳና ያላቸውን ቁጥራዊ መረጃዎች ከሌሎቹ የእንግሊዝ ፕሪምየር ሊግ ክለቦች ጋር ያላቸውን ንጽጽር ደግሞ እንመልከት። ለምሳሌ ያክል በሙከራዎች ረገድ ከተመለከት ነው እንደ ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ወደ ጎል ሙከራዎችን በማድረግ በአንደኝነት የተቀመጠ ቡድን የለም። ከሀያዎቹ የእንግሊዝ ፕሪምየር ሊግ ክለቦች ማንቸስተር ዩናይትድ ወደ ጎል ሙከራዎችን በማድረግ በአንደኛ ደረጃ የተቀመጠ ቡድን ነው። ሌላኛው የፍጹም ቅጣት ምቶችን ሳንጨምር ደግሞ ባሉ የክፍት ጨዋታዎች ላይ ኤክስጂውን ከተመለከትን ማንቸስተር ዩናይትድ በፕሪምየር ሊግ የተቀመጠው ሶስተኛ ደረጃ ላይ ነው። ይህም በጣም ጥሩ የሚባል እንግዲህ ደረጃ ነው። ምክንያቱም ጎሎችን ለማስቆጠር በጣም የተሻሉ አማራጮችን እንደሚፈጥሩ የሚያሳይ ነው። የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ደግሞ ብዙ ኳሶችን ይዞ በመግባት ወይም በመንካት ደግሞ በፕሪምየር ሊጉ አሁንም ሶስተኛ ደረጃ ላይ ነው የተቀመጡት። በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥም ብዙ ኳሶችን በመንካትም እንዲሁ ሶስተኛ ደረጃ ላይ ነው በፕሪምየር ሊጉ የሚገኙት። ሌላኛው የቁጥር መስፈርት ደግሞ የሚሆነው የተሳኩ ረጃጅም ኳሶችን በመጫወት ደግሞ ማንቸስተር ዩናይትድ በፕሪምየር ሊጉ ከሚገኙ ቡድኖች በአንደኝነት የተቀመጠው ቡድን እንደሆነ ይነገራል። ሌላኛው የተሳኩ ረጃጅም ኳሶችን ከግብ ጠባቂ ወደ ተፈለገበት ቦታ በማድረስ ደግሞ ፐርሰንቱን ከተመለከትን ደግሞ ማንቸስተር ዩናይትድ በአንደኛ ደረጃነት የተቀመጠ ቡድን ያደርገዋል። በራስ ሳጥን ውስጥ ወይም ደግሞ በማንቸስተር ዩናይትድ የፍጹም ቅጣት ምት ሳጥን ውስጥ ደግሞ የተጋጣሚ ቡድን በሚነካቸው ኳሶች ብዛት 17ተኛ ደረጃ ላይ የተቀመጠ ቡድን ነው። ብዙ ታክሎችን በመውረድ ሶስተኛ ደረጃ ላይ የተቀመጠ ቡድን ነው። እንግዲህ ማንቸስተር ዩናይትድ በጣም ጥሩ ነገሮችን በ ቁጥራዊ መረጃዎች መኩል ከተመለከት ነው እንግዲህ በትልቁ የተቀመጠ ቡድን ያደርገባል። ነገር ግን እነዚህ ትልቅ ቁጥራዊ መረጃዎችን ቢያገኝም ነገር ግን ዘንድሮ ጎሎችን በማስቆጠር ጉዳይ ላይ የተወሰኑ መቀዛቀዞች እንደታየባቸውና ማንቸስተር ዩናይትድ በዚያው ውድድር ዓመት ውጤታማ እንዳይሆን ካደረጉት ትልቁ ምክንያቶች መካከል አንደኛው እነዚህን ያገኛቸውን በጣም ጥሩ የሚባሉ ቁጥር መረጃዎችን ወደ ጎልነት መቀየር ያልቻለበትን አጋጣሚ ነው ዘንድሮ የተመለከት ነው እና ይህንን ነገር ምናልባት አሰልጣኝ ሩበን አሞሪን በቀጣዮቹ ጨዋታዎች ማሻሻል የሚችል ከሆነ ለማንቸስተር ዩናይትድ ጥሩ የውድድር አመትን ማሳለፍ የሚችሉበትን አጋጣሚ መፍጠር ይችላሉ ተብሎ ነው የሚታሰበው። ሌላኛው ከማንቸስተር ዩናይትድ ጋር በትልቁ የሚነሳው ጉዳይ የካርሎስ ባሌባ ጉዳይ ነው። ብራይተንን ለመልቀቅም ፍላጎት እንዳለው በተደጋጋሚ ይገለጻል። ካሜሮናዊው የ21 ዓመት የመሃል ሜዳ ስፍራ ተጫዋቸው ነው። ካርሎስ ባሌባ በጥሩ የተጫዋቾች የዝውውር መስኮት ከብራይተን ንሆቭ አልቢየን ለመልቀቅም ዝግጁ እንደሆነ ጭምር የሚያሳዩ መረጃዎች በትልቁ እየወጡ ነው የሚገኙት። በጥሩ የተጫዋቾች የዝውውር መስኮት ከብራይተን ለመልቀቅም ሲል የልቀቁኝ ጥያቄም ለክለቡ የበላይ አካላትም ለመላክ ዝግጁ ነው የሚሉ መረጃዎች ጭምር እየወጡ ነው። የካርሎስ ባሌባ ወኪል ተጫዋቹ ከብራይተን ንሆቭ አልቢየን ሊለቅ ስለሚችል ሁኔታውም ለመወያየት ከብራይተን የበላይ ኃላፊዎች ጋር ንግግሮችንም ለማድረግ ቀነ ቀጠሮ ጭምር እንዲያዝም ይነገራል እና አሁን ላይ ማንቸስተር ዩናይትዶች ይህንን ተጫዋች ማስፈረም ይፈልጋሉ። ተጫዋቹም ቢሆን ልቡ ወደ ማንቸስተር ዩናይትድ ማምራትን እንደሚፈልግና ልቡ ወደ ማንቸስተር እንደሸፈተ የሚያሳዩ ዘገባዎች በትልቁ እየወጡ ይገኛሉ። በቀጣይ በጥር ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ ምናልባት ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋል ተብሎ ይታሰባል። የጥር ተጫዋቾች የዝውውር መስኮትን ከተመለከትን ግን ማንቸስተር ዩናይትድ ትኩረት የሚያደርግባቸው ቦታዎች ይኖራሉ ተብሎ ይጠበቃል። ከእነዚህ መካከል ማንቸስተር በጥሩ የተጫዋቾች የዝውውር መስኮት በተለይ ሁለት ቦታዎች ላይ ትልቅ እንቅስቃሴዎችን ለማድረግ ወይም ደግሞ አዳዲስ ተጫዋቾችን ለማምጣት ሙከራዎችን ሊያደርግ እንደሚችል እቅዶች እየወጡ ይገኛሉ። አንደኛው የመሀል ሜዳ ስፍራ ተጫዋችን ማስፈረም ነው፣ ወይም የአማካይ ስፍራ ተጫዋችን ማምጣት ማንቸስተር ዩናይትድ በቅድሚያ የሚመለከቱት ቦታ እንደሆነ ተነግሯል። ሁለተኛው ቦታ ደግሞ የቀይ መስመር ዊንግ ባክ ቦታ ላይ የሚጫወት ተጫዋችን ማምጣት ማንቸስተር ዩናይትድ ሁለቱን በትልቁ የሚመለከታቸው ቦታዎች እንደሆኑ ነው ግሬም ቤይሊ መረጃውን እያጋራ የሚገኘው። አርሰናል የተመለከቱ መረጃዎችን እናንሳ። አርሰናሎች የ21 ዓመቱን ስፔናዊ ወጣት ተከላካይ በክረምት የተጫዋቾች የዝውውር መስኮት ከስፔኑ ክለብ ቫሌንሲያ በ13 ሚሊዮን ፓውንድ የግላቸው አድርገዋል። በፕሪምየር ሊጉ ላይ አሉ ከሚባሉ የተከላካይ ጥምረቶች መካከል አንደኛው የሆነው ጋብርኤል ማጋለሽ እና ዊሊያም ሳሊባ በፕሪምየር ሊጉ ብቻ ሳይሆን አሁን ላይ አውሮፓ ላይም አለም ላይም አሉ ከሚባሉ ጥምረቶች መካከል አንደኛው ነው። የዊሊያም ሰሊባ እና የጋብሪኤል ማጋለጅ ጥምረት ይህንን እንግዲህ ጥምረትም ሰብሮ ለመግባት ይቸገራል ተብሎ ታስቦ፣ ነገር ግን ተጫዋቹ በተሰጠው እድል ከስብስቡ ጋር በአፋጣኝ ተላምዶ አስደናቂ እንቅስቃሴዎችን ሲያደርግ እየተመለከት ነው እንገኛለን በተለይ ደግሞ እነዚህ ሁለት ተጫዋቾች በአንዳንድ ምክንያቶች በተለይ ሳሊባ በጉዳት ምክንያት ባልነበረበት ጨዋታ ላይ ሳሊባን እንዴት ተክቶት እንደነበረና ያን ያክል እንግዲህ ሳሊባንም እንዳይናፍቁ ያደረጋቸውን ፐርፎርማንስ ነው ያሳየው። ምንም እንኳን ሳሊባ የዚህ ቡድን ወሳኝ ተጫዋች ቢሆንም፣ ነገር ግን ይህ ተጫዋችም ይህንን ቦታ መሸፈን እንደሚችል በተደጋጋሚ እያሳየበትን እንቅስቃሴ በደንብ መመልከት የሚቻልበት ነው። ያውም ደግሞ የመጀመሪያ የውድድር ዓመቱ ነው። ገና በፕሪምየር ሊጉ ልምዶች እንኳን በደንብ ማግኘት ያልቻለበት የውድድር ዓመት እንደነበር የሚታወስ ነው። ጥሩ የጨዋታ አፈጻጸምንም ማሳየት ችሏል። የተጫዋቹም አርሰናልን መቀላቀል ተከትሎ በቦታው ላይ አማራጫቸውን ለማስፋትም አርሰናሎች እንደቻሉ የሚታወስ ነው። ከዛም አልፎ ለሚኬል አርቴታ ከባድ የቤት ስራም እንደሰጠው የሚያሳይ ነው። ምክንያቱም ክሪስቲያን ሞስኩዌራም ከስፔን ሚዲያ ጋር የነበረውን ቆይታ ለምን የስፔኑን ክለብ ለቆ እንደወጣም ጭምር ያስረዳበት አጋጣሚም እንደነበር ይታወቃል። ወደ ለንደን በማምራቴና ለአርሰናል በመጫወቴ ትልቅ ስሜት ይሰማኛል። ለመጀመሪያ ጊዜ አርቴታ ሲያውራኝ አርሰናልን ለመቀላቀል አላቅማማው። ምክንያቱም አስደናቂ ስብስብን ይዘባል። በዛ ላይ ደግሞ በክለብ ውስጥ ብዙ ስፓኒሽ ተናጋሪ ተጫዋቾች ስላሉ በቀላሉ እንድላመድ ይረዱኛል ብዬ አስቤ ነው። ገና ፊርማይን ሳኖር ጋብርኤልና ሳሊባን እንደምጋፈጥም ጠንቅቅ ያውቅ ነበር። እናም ደግሞ እነዚህን ሁለት ተጫዋቾች መፎካከር እንዳለብኛ ምናለው። ምክንያቱም የትኛውም ክለብ በቦታው ላይ ፉክክር እንዲኖር ይፈልጋል ና አርሰናልም ይህንን ስትራቴጂ ከሚጠቀሙ ክለቦች ውስጥ አንደኛው ነው። እኔም ደግሞ ይህንን በደንብ ጠንቅቄ አውቄና ይህንን ነገር ለመፎካከርም ነው እዚህ ቡድን የተቀላቀልኩት ሲል ጭምር ክሪስቲያን ሞስክዌራ ሐሳቡን እንደሰጠም የሚታወቅ ነው። ጀርመናዊው የእንግሊዝ ብሔራዊ ቡድን አሰልጣኝ የሆነው ቶማስ ቱሄልቲቲ ቡካዮሳካም ወደ ስብስቡ በመመለሱና ጥሩ ፉክክር በመፍጠሩ ደስተኛ መሆኑን ነው ከዌልስ ብሔራዊ ቡድን ጨዋታ ጋር ካደረጉ በኋላ የተናገረው ኖኒ ማንድዌኬ በጉዳት ምክንያት በስብስብ ውስጥ ባይካተትም ከዚህ ቀደም በነበሩት ጨዋታዎች ላይ ለሀገሩ ጎል ከማስቆጠር አልፎም ትልቅ የሚባል አስተዋጽኦን ሲያደርግ ተመልክተነዋል። ምናልባትም አሁን ላይ ደግሞ በስብስብ ውስጥ ቢኖር ቢካተት ኖሮ ከሳካ ጋር የሚኖረው ፉክክርም አጓጊ እንደሚሆን መገመቱ አይከብድም። ቶማስ ቱሄል በዚህ ዙሪያ እንደሚመለከተውም ይሆናል ተብለው ይታሰባል እንደ አለመታደል ሆኖ ኖኒ ማንድዋይኬ በጉዳት አተነባል ይላል ቶማስ ቱሄል ሲናገር ቡካዮ ሳካን በጉዳት ካጣነው ቀን አንስቶ ኖኒ ደግሞ አስደናቂ ስራዎችን ሲሰራልን ነበር በጉዳቱ በጣም አዝነናል ሳካም ከጉዳቱ ተመልሶ መጫወት ችሏል እሱም ደግሞ የማይመለስበት ምክንያት የለም ሲል ጭምር ይናገራል ኖኒ ማንድዋይኬን በተመለከተ ሲናገር ቡካዮ ሳካ ከጉዳቱ ተመልሶ ልክ እንደ ቡድን አጋሮቹ ለሀገሩ ማድረግ የሚችለውን ነገር ጠንቅቆ አሳይቶናል። እንዲሁም በስብስብ ውስጥም የፉክክር መንፈስም ፈጥሮልናል። ይሄ ደግሞ ለእኛ በጣም መልካም የሚባል ዜና ነው ሲል ጭምር ነው የሚናገረው። አሁንም ቢሆን ሳካ ወደ በፊቱ አቋሙ ለመመለስም ትንሽ ጊዜ እንደሚፈልግ ይሰማኛል። ነገር ግን ከሁለት ጉዳያት በኋላ ደግሞ ወደ አቋሙ ለመመለስም ያደረገው ጥረትና ስራ የእሱን ጥንካሬ በደንብ የሚያሳይ ይመስለኛል። ለእኛ በጣም ወሳኝ ተጫዋቻችን ነው። ተጫዋቹ የሚሰለፍበትን ቦታ ለማስቀመጥም በሚቻልበት ሁሉ ያደርጋል። ምክንያቱም የእሱ መገለጫ ይሄኛው ስለሆነ ባለፉት ዓመታት በአርሰናል ቤት በከፍተኛ ደረጃ ሲጫወት ቆይቷል። እናም ይህን አገልግሎት ደግሞ በእንግሊዝ ብሔራዊ ቡድን ውስጥም እንዲያሳየን እንፈልጋለን። ይህንን ለማድረግ ደግሞ ሳካ ዝግጁ ነው። ዛሬም ይህንን ደግሞ አሳይቶናል ሲልም ጭምር ነው ከዌልስ ብሔራዊ ቡድን ጋር ከነበረው ጨዋታ በኋላ አሰልጣኝ ቶማስ ቱሄል ስለ ቡካዮ ሳካ ሀሳባቸውን የሰጡት። ሊቨርፑልን የተመለከቱ መረጃዎችን ነው ወደ እናንተም የምናደርሰው፣ አሁን ላይ ወደ ቤተሰቦቻችን። አርነ ስሎት በቅርብ ጊዜ ውስጥ አዲስ ኮንትራት ከሊቨርፑል ጋር ይፈራረማል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። የሆላንዳዊ ወኪል አሁን ያለው ውልም ለማራዘም ሊቨርፑሎች በድርድር ላይ እንደሆኑ የሚያሳዩ መረጃዎች እየወጡ ነው። ፍሎሪያን ቬርትስን በተመለከተም የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ዩሊያን ናግልስመን ሃሳባቸውን ሰጥተዋል። ዩሊያን ነግልስመን በፍሎሪያን ቬርተስ ላይ እስካሁን በሁሉም በፕሪሚየር ሊጉ ጎልም አሲስትም ባለማድረጉ ምንም ጎል እንኳን ባያገባም በፕሪሚየር ሊጉ ብዙ እድሎችን የሚፈጥር ተጫዋች እንደሆነ ግን ቁጥሮቹን ተመልክቼ፣ ያለው የቡድን ጓደኛው ካላስቆጠራቸው የሱ ጥፋት አይደለም። እናም ደግሞ ስታቲስቲክስ ደግሞ የእውነታው አንድ ሶስተኛ እንኳን አይሆንም። ሲጫወት ሙሉ በሙሉ የነፃነት ስሜት ሊሰማው ሲሰማው እሱ የሚችለውንና ነገሮችን እንዴት እንደሚሰሩም ደግሞ ያውቃል ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠውም ዩሊያን ነግልስመን ነው የጀርመን ብሔራዊ ቡድን አሰልጣኝ። ትናንትና ጀርመን ጨዋታውን አድርጋ እንደነበር ይታወሳል። አራት ለዜሮ በሆነ ውጤት ነው ጨዋታውን ማሸነፍ የቻለችው በጨዋታው ላይም ፍሎሪያን ቬርትስ ጥሩ የሚባል እንቅስቃሴን ሲያስመለክት እንደነበር ተመልክተነባል። ኢብራሂማ ኮናቴ የፈረንሳይ ብሔራዊ ቡድን ካምፕን ለቆ ወደ ሊቨርፑል መመለሱ እየተነገረ ነው። የፈረንሳይ ብሔራዊ ቡድን አንድ የዓለም ዋንጫ የማጣሪያ ጨዋታ ቀሪ እንደሚኖራት ይታወቃል። ነገር ግን ኢብራሂማ ኮናቴ ካምፑን ለቆም ወደ ሊቨርፑል መመለሱን ለፈረንሳይ በጣም ቅርብ የሚባለው የመረጃ ምንጭ የሆነው ለኪፕ ነው ይህንን መረጃም ይፋ ያደረገው። ማንቸስተር ሲቲን ደግሞ እንመልከት። ሲቲን ለመቀላቀል እጅጉን ተቃረቤ ነበር ብሏል። ይህንን የተናገረው አሌክሲስ ሳንቸዝ ነው። ቺሊያዊው የቀድሞው የአርሰናል ተጫዋች አሌክሲስ ሳንቼዝ በ2018 ማንቸስተር ሲቲን ለመቀላቀል ተቃርቦ እንደነበር ይናገራል። በ2018 ሲቲን ለመቀላቀል ከጫፍ ደርሼ ነበር፣ ከፔፕ ጓርዲዮላ ጋርም በየቀኑ እንነጋገር ነበር ሲል አሌክሲስ ሳንቼዝ ይናገራል። ጓርዲዮላ ልክ እንዳባቴ ነበር ያለው ሳንቼዝ፣ እሱ በየቀኑ መልእክት ይልክልኝ ነበር፣ ዝውውሩም ለማጠናቀቅም ሁሉም ነገር አልቆ ነበር ሲል ይናገራል። ይሁን እንጂ ዝውውሩ የተጫዋቾች ቅይር እንደነበር ያስረዳው ሳንቼዝ፣ በኋላም ማርሰን ቬንገር ወደ ማንቸስተር ሲቲ እንደማልሄድ ነግሮኛል ሲልም ተደምጧል። የሚቀይረው ሌላኛው ተጫዋች አርሰናልን መቀላቀል አልፈለገም ነበር ሲልም ጭምር ነው የተናገረው። አሌክሲስ ሳንቼዝ በወቅቱ ከአርሰናል ማንቸስተር ዩናይትድን ደግሞ መቀላቀሉን የምናስታውሰው ጉዳይ ነው። ጄስኮ ግቫርዲዮል በፕሪምየር ሊጉ የውድድር ዘመን የመጀመሪያ ሳምንታት ጨዋታዎችን ያልተጫወተበትን ምክንያት ይናገራል። በጉልበት ጉዳት ምክንያት ለረጅም ጊዜ አልተጫወትኩም። አሁን ግን ደህና ነኝ የዓለም ክለቦች ዋንጫም በእግር ኳስ ተጫዋቾች ላይ ያለው ውጤት ደግሞ ይሄ ነው። ተደጋጋሚ ጉዳትም እንዲደርስብን አድርጓል ሲልም ጭምር የተናገረው የመጀመሪያ ሳምንት ጨዋታዎች ላይ ያልነበርኩት በዚህ ምክንያት ነው ሲል ሄስኮ ግቫርዲዮል ሀሳቡን አጋርቷል። የማንቸስተር ሲቲው አማካይ የሆነው በርናርዶ ሲልቫ በውድድር ዓመቱ መጨረሻ ክለቡን ሊለቅ እንደሚችል እየተነገረ ነው። በርካታ የሳዑዲ አረቢያ ክለቦችና የፖርቱጋሉ ሀያል ክለብ ቤኔፊካ የ31 ዓመቱን ፖርቱጋላዊ ኢንተርናሽናል ፊርማን ለማግኘትም ጥረቶችን እያደረጉ እንደሆነ እየተገለጸ ነው። ስለዚህ በርናርዶ ሲልቫ ሁላይ ከማንቸስተር ሲቲ ጋር የመጨረሻ የውድድር ዓመቱን እያሳለፈም ያለ ይመስላል። ስለዚህም በሚቀጥለው ክረምት ወደ ሳዑዲ አሊያ ደግሞ ወደ ፖርቱጋሉ ክለብ ቤኔፊካ ሊመለስ የሚችልበት እድሎች እንዳሉ ነው የተገለጸው። ማንቸስተር ሲቲ እና በርካታ የአውሮፓ ታላላቅ ክለቦች የ16 ዓመቱን ሜክሲኮዊ አማካይ ጂልቤርቶ ሞራን እየተከታተሉት ነው። የተጫዋች ጥሩ ችሎታ ያለው ሲሆን እሱን ለማስፈረም በአውሮፓ ክለቦች መካከልም ትልቅ ፉክክር ይጠበቃል ተብለው እንደሚታሰብ ነው መረጃዎች የወጡት። በተለይ ደግሞ አርሰናል፣ ቼልሲ፣ ማንቸስተር ዩናይትድ፣ እነ ሪያል ማድሪድም ጂልቤርቶ ሞራን ለማስፈረም ፍላጎት ካላቸው ክለቦች መካከል የሚጠቀሱ ናቸው። ሪያል ማድሪድንም የተመለከቱ መረጃዎችን በዚሁ እናንሳ። በትናንትናው የአዘርባጃን ጨዋታ መጠነኛ ጉዳት ያጋጠመው ኬልያን እምባፔ የፈረንሳይ ብሔራዊ ቡድን ስብስብ ለቋል። ኬሊያን ኢምባፔ ወደ ሪያል ማድሪድ የተመለሰ ሲሆን በሰኞ የአይስላንድ ጨዋታ ላይም የማይሳተፍ ነው የሚሆነው። ተጫዋቹ በማድሪድ የህክምና ምርመራ ማድረጉም ሲገለጽ ከባድ ጉዳት እንዳላጋጠመው ነው ይፋ የተደረገው። ኤምባፔ በሚቀጥለው ሳምንት ከሪያል ማድሪድ ጋርም ወደ ልምምድ ሊመለስ እንደሚችል ነው መረጃው እየወጣ የሚገኘው ኤምባፔ ባለፈው እንግዲህ በተመታበት ተመሳሳይ ቁርጭምጭሚቱ ላይ ነው ግጭት የደረሰበት። ህመሙ እረፍት ሲያደርግ የሚቀንስለት ይሆናል፣ ነገር ግን ድጋሚ ሲጫወት ሊያገረሽበት ይችላል። ምክንያቱም በጨዋታ ሰዓት ያልታሰቡና ልታቆማቸው የማትችላቸው ግጭቶች አሉ። ሁኔታውን የምናይ ይሆናል። አሁን ላይ ግን ህመም ስለሚሰማው ለመጫወት ብቁ አይደለም ሲል ነው ዲዴ ዴሾ ሀሳቡን የተናገረው። ኬሊያን ኤምባፔ ከትናንትናው ምሽቱ የቁርጭምጭሚት ጉዳት በኋላ ወደ ማድሪድ በመመለስም ጨዋታዊ ምርመራ እንደተደረገለት ዘገባዎች ሲያሳዩ ጉዳቱ አሳሳቢ እና ከባድ የሚባል እንዳልሆነ ነው መረጃዎች ያሳዩት። ሪያል ማድሪድ ኢምባፔ በሚቀጥለው ሳምንት ለጨዋታ ዝግጁ እንደሚሆን ያስባሉ ተብሎ እንደሚጠበቅ ነው መረጃው የወጣው። አትሌቲኮ ማድሪድን በፔናልቲ በማሸነፍ 11ኛ የቻምፒየንስ ሊግ ዋንጫችሁን ባሳካችሁበት ፍጻሜ ለምንድን ነው የመጀመሪያ ፔናልቲን መምታት የፈለግከው? ተብሎ ሉካስ ቫስኪውዝ ጥያቄ ቀርቦለት ነበር። ጨዋታውን በትልቅ ኮንፊደንስ ጨርሸዋለሁ እናም በፔናልቲው መለያ ጊዜም ከመጀመሪያ ፔናልቲ ለመምታት ዝግጁ ስለነበርኩኝ ወደ ዚነዲን ዚዳን ሄጄ መምታት እንደምፈልግ ነገርኩት። እሱም ሳያሳፍረኝ እንድመታ ፈቅዶልኝ ፔናልቲው እንደማስቆጠር ቻልኩኝ። በእነዚህ አይነት ጨዋታዎች ማንኛውም ተጫዋች ፔናልቲ ለማስቆጠር እምነትና ኮንፊደንስ ስሜት ካለው ያስቆጥራል። እኔም ደግሞ ይህንን ያደረግኩት ሲል ጭምር ነው። ሉካስ ቫስኪዩስ 2011 ላይ ይቅርታ 2017 አካባቢ ላይ አስራ አንደኛውን የቻምፒየንስ ሊግ ዋንጫን ሲያሳኩ እንግዲህ የተናገረው ሀሳብ ነው። የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ የመጀመሪያውን የፍጹም ቅጣት ምት የመታው እሱ እንደነበር የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ አዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ስለተከታተላችሁን ቆይታችሁን ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌ ያለው። በቀጣይ ፕሮግራማችን ሌሎች ስፖርታዊ ጉዳዮችን ደግሞ አካተን በድጋሚ የምንገናኝውናል። ስለተከታተላችሁኝ ስላደመጣችሁኝ ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርጌ ነው የማመሰግናችሁ። ፏድባሩ ፕሮግራሙን እየመራው ቆየው። መልካም ጊዜ መልካም ምሽት እንዲሆንላችሁን በአክብሮት ተመኘው።